ማቴዎስ ምዕራፍ አስር ቁጥር 34 ላይ እዚህ ምድር ላይ እኔ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል። ስለዚህ ነገር ትንሽ ብታስረዳኝ። ክሊስ ክርስቲያን ነህ? ረ ሙስሊም ነኝ። ላይ ያለኸው ይሰማሃል። ሰላም፣ እንዴት ነው? እሱ ሰላም ነው አማን ነው አለን። አይንህን አሞህ ፖስት አይቻለሁ። እግዚአብሔር ማረህ። እናመሰግናለን። እሺ፣ አንድ ጥያቄ አለኝ። በእስልምና እምነት የሰይጣን ምስክር እውነት ነው ውሸት ነው ተብሎ ነው የሚታመነው? እሺ፣ የሰይጣን ምስክር እውነት አይደለም። እውነትን ተናግሮ ከሆነ የዛኔ ይታያል ከኢስላም አንፃር ያለው ነገር፣ ግን እንደ አስሉ እንደ መሰረቱ ሰይጣን የእውነት ምስክር ሊሆን አይችልም። እ ወደ ጥያቄ ሱራ ሰባ ሁለት አላህ ልጅም ሚስትም እንደሌለው የመሰከረው ሰይጣን ነው። ይሄን እንዴት ተቀበላችሁ? እስኪ ሰይጣን ነው የሚለውን አውጣና፣ ሳይየና ትልቁ ላይ ነህ። ክፈት፣ ያው ክፈት። አንድ ስልክ ነው ያዝኩት። አንተ አንድ ስልክ ነው ያዝኩት። እሺ አሁን ላውጣልህ። አይ ስማኝ፣ ከከከ ላውጣልህ። ቅዱስ ቁርአን ክፈት። ልክፈት? አሽ

እስኪ ቁጥር ስንት? ላይ ቁርኣን ሰማን እኛም በእርሱ ወመት ሰባ ሁለት ቁጥር ስንት? አላህ ልጅ እንደሌለው ሰማን የሚለው አውጣው። እዛው ላይ ቁጥር ቆይ ቁጥር ሦስት ላይ እንጂ ዘለቀ ያው እሺ፣ ቁጥር 3 ያው ዝቅ አድርገው። መጀመሪያ ያው ቁጥር 3 ላይ አላህ ልጅ እንደሌለ የተናገሩበት ያው። እና ይሄ ነው እኮ ማን ነው ነው? እዚህ ጋር ጥያቄ ያጋኑት አይደለም ወይ? ነው አልጠየቅኩም። ሰይጣን ነው ብለህናል። ሰይጣን የሚለውን ቃል እዚህ ጋር አውጣና አሳየን። ያው ካለ ጋኔን ማለት ምንድን ነው? ጋኔን መልአክ መልአክ ነው እንዳትለኝ መቼም ወይም ነብዬ ነው አትለኝም። በቃ እሱ እናስረዳሃለን። ግን ሰይጣን የሚል ቃል አለው? አሁን እዚህ ጋር ያው የጋኔን ምዕራፍ ጋን ወደ ቀሳ መንገድ የሚመራን ቁርአን ነው በርሱ ማመን በጌታችንም እንናገራለን ይልና፣ ቁጥር እስኪ አንድ ላይ አድርገው ቁጥር አንድ ላይ አድርገው እስኪ እሺ፣ ቁጥር አንድ ላይ ጂኒ መሀመድ ሆይ፣ በል እነሆ ከጂኒ የሆኑ ጭፍሮች። ጂኒ እንግዲህ መቼም ነብይ ነው ወይም መልአክ ነው አትለኝም። የተጠየከውን አምጣ የሚለው ቃል ጋር የት ነው ያለው? ጂኒ ማለት ምንድን ነው? ላንቺ ብሮ ጠይቀን እና እንመልስልሀለን። ጂኒ ማለት ነው ማለት ነው ብለህ ትጠይቀኛለህ። ሰይጣን የሚል ቃል አለ ወይ እዚህ ጋር? ለምን ተሰራ? ያንን እና ሰይጣን አንድ አዳም ይትጋናል ማለት ማንው? አንድ ናቸው ያለህ ጋኔን፣ ጋኔን እና ሰይጣን ምንድን የሚያለያየው ንገረኝ። እሺ አንድ ናቸው የሚለውን ማስረጃ ሳይየን፣ ግሽ ጋኔን እና ሰይጣን ምንድን የሚያለያየው? እና አንብበው አትመልሰው። አሁን ላስረዳህ፣ መልሶን አዳምጥ እሺ። ለምን አትዋሹ ግን? እኔ አንተና ለቁሰና፣ ወላሂ አትመልሰው። አልዋሸሁም፣ አልዋሸሁም

ናስ ሃይማኖታዊ ማስረጃ የተጻፈ ነገር በቁርአን ወይ በሐዲስ፣ እንዲህ ናቸው የለም። እዚህ ጋር ጂኒ ጋኔን እያለ የምትለው ነው። ይሄንን በቃ ላስረዳህ፣ አዳምጥ እሺ። እንዲህ ቆይ፣ በዚህ ጋር መግባባት አለብን እኮ። ጂኒና ሰይጣን አንድ ነው የሚለውን ተሳስተሃል፣ ላስረዳህ እያልኩ ነው ገና ብዙ መረጃ ነው የምጠይቅህ። በቃ ሽንግራውንስ ጅኒና ሰይጣን አንድ ናቸው የሚለውን ማስረጃ አሳየን። በቃ ትልቁ ላይ አድርገህና ከፍተህ አሳየን። እሺ፣ ይሄ ጋር እኮ መዝገበ ይኸውልህ፣ መዝገበ ቃላት ገብተህ እራሱ ሰይጣን ብትለው ጅኒ ጋኔን ነው የሚልህ። ይሄ ቁርኣንና ሐዲስ ሳይሆን ቃሉ ጋኔን ወይም ጅኒ ማለት መዝገበ ቃላት ብትሰጠው ሰይጣን ብትለው ጋኔን ወይም ጂኒ ነው የሚል አማሪ ነው። እሺ ከፍተህ አሳየኝ። እሺ እሺ፣ አንተ ዲቤት ላርግህ። ይሄ ጋኔን ወይም ጂኒ ሰይጣን አይደለም የሚል መረጃ ሰኝሽ፣ ምንም ማድረግ አይቻልም። በምንም ቋንቋ መግባባት አትችልም። ወላሂ ለአዜም፣ በምንም ቋንቋ እኔ እነሱን አይደለም። ሞቅሰው እንዲህ አድርገው ነው ጭንቅላታቸውን ድፍን የሚያደረጓቸው። ይህን ያሳያቸውና ሰይጣን የተናገረው ቁርአን ይሏቸዋል። ተመልከቱ አሁን በእስልምና አስተምህሮ ጂን እና ሰይጣን ያለውን ግንዛቤ ልንገራቸው አዳምቱ። በእስልምና አስተምህሮ መልአክ አለ፣ ሰው አለ፣ ጂን አለ። መልአክ ከብርሃን የተፈጠረው፣ ሰው መሰረቱ አዳም ከአፈር ነው የተፈጠረው። ጂን ደግሞ ከእሳት የተፈጠረ ራሱን የቻለ ፍጡር ነው። ጅን ማለት ሰይጣን ማለት ነው ወይ? አይደለም። ጅን ማለት ከትርጉሙ ስንነሳ ድብቅ ወይንም ስውር ማለት ነው። ድብቅ ስውር ተብለ የተሰየሙበት ምክንያት ከሰው እይታ የተደበቁና የተሰወሩ ስለሆኑ ነው። ጅን ተብለ ይጠራሉ። ድብቅ ወይንም ስውር ማለት ነው። ገብታችኋል አደለ? ስለዚህ ጅንና ሰው፣ መላእክ ባህሪያቶቻችን የተለያዩ ናቸው። መላእክ ጽድቅን እንጂ ኃጢአትን አያደርጉም። ልብ በሉ። ሰውና ጅን ደግሞ ነፃ ምርጫ ፍቃድ የተሰጣቸው ፍጥሮች ናቸው። ከእነርሱ ስለዚህ የአምላክን ጽድቅ የሚያደርግም አለ፣ ኃጢአትን የሚያደርግም አለ። ከጅኖች አምፁ የካደ እና ያመፀ የወጣ አካል ከአምላክ ህግና ስርዓት ወጣ፣ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ከሰዎችም ልክ እንዲሁ የአምላክን ህግና ስርዓት አምፆ የወጣ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ሰይጣን የሚለው የባህሪ መጠሪያ እንጂ ስለዚህ የአካል መጠሪያ አይደለም። ሰይጣን ብሎ ማለት አልካሪጅ አንጣዓቲላ ከአምላክ ትእዛዝ ያመፀ ማለት ነው። ያ አዳምና ሔዋንን ከገነት እንዲወጡ ምክንያት የሆናቸው አመፀኛ ተደርጎ ነው ወይ መጀመሪያ የተፈጠረው ብትባሉ፣ ለአመፀኛ አልነበረም። የአምላክን ህግና ስርዓት አልፈጽመም ባለ ጊዜ እዛኔ አመፀኛ ሆነ። ከዚያ በኋላ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ገብታችኋል? ስለዚህ ማንኛውም ከጅኖች ጭፍራ አምጾ ይወጣ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን ብሎ ማለት አልካሪጅ አንጣዓትላ ከአምላኩ ትእዛዝ ያመፀ ይላል። አዳምና ሔዋንን ያሳመፃቸውን አካል ሲገልጸው አምላክ አላ በቁርአን ላይ ምን ይላል? ካነ ሚንል ጅኒ ከጋኔን ጭፍራ ነበር አለ። ከዚያ ፈፈሰቀ ን አምሪ ረቢ፣ ከዚያም ከጌታው ትእዛዝ አመፀ አለ። የዛኔ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ ማለት ነው። ይህ ነው። ስለዚህ ከጅኖች የአምላክን ትእዛዝ ያመፁ ሰይጣን የሚለው ባህሪ በእነርሱ ላይ ይውላል። ከሰዎችም የአምላክን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእርሱ ላይ ይውላል።